የሲዳማ ቡናው አምበል ያሬድ ባዬ የሊጉን ዋንጫ ያለማግኘታችን ዋነኛ ምክንያት የተጫዋቾች የውህደት ችግር ነው ሲል ተናገረም። ትናንት በኢትዮጵያ ዋንጫ ሲዳማ ቡና ሻምፒዮን ሲሆን ድንቅ ብቃቱን በማሳየት የጨዋታው ኮከብ ሆኖ የተመረጠው የክለቡ የኋላ ደጀን እና አምበሉ ያሬድ ባዬ ስለ ዋንጫው ስሜትና በውድድር አመቱ ጉዟቸው ዙሪያ ከጣቢያችን ጋር ቆይታ ያደረገ ሲሆን በቆይታውም የፕሪምየር ሊጉን ዋንጫ አስበን ያጣንበት ዋነኛ ምክንያት የተጫዋቾች የውህደት ችግር መዘግየት ነው ሲልም ተናግረዋል። ጥቂት ቲሞች ቲሞች ናቸው አዲስ ተጫዋቾች ሰብስበው ውጤታማ የሚሆኑት ማለት ጊዜ ይፈልጋል። ተጫዋቾችን ማቀናጀትና ምናልባት አሁን የእኛ ቲም ቀጣይ አመት ሊሆን ይችላል በጣም ውህደቱ ታይቶ ውጤት ያመጣል ብዬ ማስበው፣ ያው በመጀመሪያ ዓመት ዘገየን፣ ለመንቃት ዘገይተን ነበር። ያው እንግዲህ ቀጣይ አመት ደግሞ የተሻለ ቲም ይሆናል ብዬ አስባለሁ እና ምክንያቱ የአዲስ ቲም ደግሞ እንደሆኑ ለመቀናጀት ለመዋሃድ ትንሽ ጊዜ ፈጅቶብናል። የሊጉን ዋንጫ ስበን አጥተነዋል። ያለን አማራጭ ይሄኛው የኢትዮጵያ ዋንጫ ነበር፣ ይህንን ደግሞ አሳክተነዋል። ለዚህም ደግሞ በጣም ደስተኛ ነኝ። ደጋፊዎችም እንኳን ደስ አላችሁ ማለት እፈልጋለሁም ብለዋል። አንገፋው የተከላካይ መስመር ተጫዋች ያሬድ ባየ በቀጣይ በካፍ ኮንፌዴሬሽን ዋንጫ ተሳታፊ እንደመሆናችን መጠን ብዙ ጊዜ የሀገራችን ቡድኖች ተሳታፊ ይሆናሉ፣ ግን ደግሞ ውጤቱ አጥጋቢ አይደለም። እኛ እሱን ማሻሻል ይጠበቅብናል ብለዋል። ብዙ ጊዜ ኢትዮጵያ ተሳታፊ ከእንትን ያለፈ አይደለም እና ያንን ነገር ለማስተካከል እኛ እንግዲህ ዝግጅቶችን ጥሩ ዝግጅት በመስራት ያንን ነገር ለማስተካከል ነው አሁን እቅዳችን። በጣም ደስተኛ ነኝ አሁን እንደዚህ በመሆናችን። ግን አሁን ብዙ የቤት ስራ አለብን። ያንን ለመስራት እንግዲህ ዝግጁ ነው። ሲዳማ ቡና ዘንድሮ ሊጉ ሲጀመር በርካታ በአገሪቱ ስም ያላቸው ተጫዋቾችን የያዘ በመሆኑ የሊጉን ዋንጫ ያነሳሉ ተብለው ቅድመ ግምት ከተሰጣቸው ቡድኖች መካከል ግንባር ቀደሙ ነበር። ግን ደግሞ የታሰበው ሳይሆን ቡድኑ የታለመውን ግብ ማሳካት ባለመቻሉ ይህንን ዋንጫ አንስቶ ከገባበት ጫና እፍ ወይ ማለትን አልቻለም። ይህም በመሆኑ እንዲሁም ዋንጫውን ማሳካታችን ለእኛ ትልቅ ነገር ነው፣ ለቀጣይ አመት ዝግጅትም በእጅጉ ይጠቅመናል፣ ሲልም ገልጿል። አምበሉ ያሬድ ባዬ በክለብ ደረጃ በፋሲል ከነማ የጥሎ ማለፍ ዋንጫና የሊጉን ዋንጫ ሲያሳካ ዘንድሮ ደግሞ ድጋሚ ከሲዳማ ቡና ጋር የኢትዮጵያ ዋንጫን ሻምፒዮን መሆን ችሏል።